ያደረኩት በእነሱ ትእዛዝ ነው ነው ያለው። እንግዲህ በወንጀለኞቹ ትእዛዝ ማለት ነው። እናም የአቤልን ፋይሎች፣ መረጃዎችን ከስር ከስር እያጠፋሁኝ ከዛም በሱ ላይ እድሜ ልክ እስራት እንዲፈረድበት ነበረ የታቀደው። እሱ ግን መረጃዎች እየደረሱት እየደረሰበት ነገሩን እያወቀ ሲሄድ በዋስ እንዲፈታ አዘዙኝ፣ ነው ያለው። እንግዲህ ከዛም እኔ በዋስ እንዲፈታ አስደረግኩኝ፣ ነው ያለው እና አሁን መውጫ መግቢያውን እየተከታተሉት ነው፣ ሊገሉት፣ ነገም ከነገወዲያም አሁን አሁን ለራሱ አንተ እዚህ እያወራህኝ ምን እንደሚፈጠር ለራሱ የምታውቀው ነገር የለም ነበር እንግዲህ ሲል የነበረው ማለት ነው። እኔም ለመጨረሻ ጊዜ ለዚህ ለሰውዬ የምሰጠው ሰነድ ነበረ እሱን ሰጥቼው ወደ ውጭ ሊሄር ነበረ። እነሱ ሁሉንም ነገር ጨራርሰውልኝ ከሀገር ውጣ ብለው ነው ያስጠነቀቁኝ። ካልወጣ ግን እንገላሃለን ሁሉ ብለውኛል ነበር ያለው። አሁን ለራሱ ይህን ሰጥቼው ልወጣ ስል ነው ያገኛችሁኝ። አሁን ቢያገኙ ለራሱ አይለቁኝም፣ ይገሉኛል ነበር እንግዲህ እያለ የነበረው ማለት ነው። እናም ታዲያ እንግዲህ ብሩኬም ታዲያ አፍጥኖት ቶሎ በሉ፣ ለአቤልም ደውሉለት እያለ ነበር እንግዲህ፣ በአስቸኳይ ሁሉንም እንትን ብሎ እንትን ያለው ማለት ነው። እና በጣም ያሳዝናል። ምር የሰው ልጅ በዚህ ልክ ክፋት የሰውን ነፍስ ለማጥፋት በዚህ ልክ እንደዚህ መሆን እነዚህ እነዚህማ እንደውነት የምላችሁ የሀገር ጸር የሆኑ ወንጀለኞች ተይዘው የእጃቸውን ማግኘት አለባቸው የምር እና ለዚህ ወንድማችን ሁላችሁም በየሃይማኖታችሁ በድዋ በጸሎት አስቡት ማለት ነው የምር አቤል ማለት በጣም ጎበዝ ጀግና ለሀገር ለህዝብ እየሰራ ያለ ወንድማችን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተመልካቾች፣ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበል ወጥቶ ከመቅረት አላህ ይጠብቃችኋል፣ ላይ ይጠብቀን ማለት ነው። አገራችን ኢትዮጵያንም አላህ ሰላም ያድርግልን፣ ቸር ወሬ ያሰማን፣ መጥፎ ወሬን አላህ ከሀገራችን ምድር ላይ ያጥፋልን ማለት ነው እና እናምላችኋለው እንግዲህ አቤልን ሊገሉት መውጫ መግቢያውን እየተከታተሉት እንደሆነ ነው እንግዲህ የተናገረው ማለት ነው። እንግዲህ በዋስ እንዲፈታ ያደረግኩትም በእነሱ ትዕዛዝ ነው፣ አቤል ምንም የሚያውቀው ነገር የለም ሲል ነበር እንግዲህ የተናገረው ማለት ነው። እናም ይህንን ስራ እየሰሩ ይህን ነገር እያደረጉ ያሉት ሊያና ና አንድ ጌታቸው የሚባል ሰውዬ እንደሆኑ ነው እንግዲህ የተናገረው ማለት ነው። እና ይህ ጌታቸው የሚባለው ሰውዬ እኔ መምህር በነበርኩበት ሰዓት ልጆቹን እንዳስጠናለት ተነጋግረን ልጆቹን አስጠናለት ነበር። ጠቅም ያለ ክፍያ የሚከፍለኝ ነበር ነው ያለው እንግዲህ እንግዲህ በወር ወደ አርባ ሺ ምናምን እንደዛ አካባቢ ይከፍለኛል ነው ያለው እንግዲህ እና በጣም ብዙ ብር ይከፍለኝ ነበር። እና እኔም ታዲያ እየሄድኩ ልጆቹን አስጠናለት ነበረ። ከዛም በኋላ እንግዲህ አንድ መኪና ሰጠኝ። ልጆቹን ለማስጠናት ስትመጣ፣ ስትሄድ በእግርህ እንትን እንዳይል ብሎ መኪና ሰጠኝ አለ። እኔ ይህ ነገር ምንም እንትን አላለልኝም ነበር አለ። እንዴ እንዴት ነው መኪና እንደዚህ ሰጥቶ ስትል መጣ በእግርህ እንዳትሄድ እንደ ብሎ ይህንን ማድረጉ ምናም ብዬ በጣም ተገርሜ ያንን መኪና ቁልፍ ተቀብዬ እኔም እንትን ማለት ጀመርኳለ። ከዛም ከትንሽ ጊዜ በኋላ ደግሞ ናቶሎ ብሎ ጠርቶኝ ለምን እንዲ እንደ አሰራም የሆነ ስራ ስራ ምናምን ብሎ ምንድን ነው ስራው ምናም ብስለው በቃ ቀላል ስራ ነው እኔ ሁሉንም ነገር አስጨርስልሃለሁ ወይ ምናምን ብሎ ከዛ ሂዶ እንግዲህ የፌክ ሰነድ ማለት ነው፣ የዲግሪ ምናምን ከትምህርት ቤት ለዛውም እንትን ብሎ ከዛም በፌክ አሰርቶ ምናምን በቃ ካሁን በኋላ አንተ በጥብቅና መስራት ትችላለህ፣ ጠበቃ ሆነህ ጥሩ ክፍያ ነው ነው ምናምን ብሎ በቃ እንዲሰራ አደረገኝ ያለው። እንግዲህ ለመጀመሪያ ጊዜ ግን አለ ከአንድ ሚሊየ ምናምን ሰጠኝ አለ እንግዲህ እንዲህ በጣም እንትን አልኳለ። በጣም ብዙ ብር ነው የሰጠኝ አለ። ከዛም ደግሞ የሆነ የሚወሰዱ ኮርሶች ምናምኖች አሉ አለ እነዛን እንትን ስል ሁሉ አለ እያሰበልኝ ነበር ምናምን አለ እና በቃ በሱ በኩል ነው እንግዲህ ይህን ነገር እሱ አስተካክሎልኝ ይሄን ስራ እንዲ ሰራ ያደረገኝ ያለው እንግዲህ። እና እኔም ወድጄ አይደለም፣ በቃ ተገድጀ ነው ይሄን ነገር እያደረግኩ የነበርኩት ተገድጀ ነው ምናምን አላለም እንዴ! ይሄ የማምለጫ ምክንያት ደግሞ የትም አታመልጥ፣ የትም ማለት ነው። እኔ እኮ የሚገርመኝ ነገር ማለት ነው ሲያዙ ማለት ነው ተገደን ነው ሳንፈልግ በዚህ ወጥቶ በዚህ ገብቶ የሚሉት ነገር እንዲህ ማንም ቢሆን እኮ ከሕግ በታች እንጂ ከሕግ በላይ አይደለም። አቤል ደግሞ ከሕግ ጋር ነው የሚሰራው። የአቤልን ጉዳይ ይዟል አይደለ እንዴ? አቤል ከሕግ ጋር ነው የሚሰራው። ስለዚህ በትክክል መስራት ያለበትን ነገር መስራት ሲችል ገንዘብ ተቀብሎ ከነሱ ጋር አብሮ ተመሳጥሮ እንግዲህ አቤል ባላደረገው ባልሰራው ነገር ከስር ከስር የሱን ፋይሎች ሰነዶች እያጠፋ እድሜ ልክ እስራት እንዲፈረድበት ነበር አስበውና አቅደው የነበረው ማለት ነው። ከዛ እንግዲህ አቤል መረጃዎችን እያገኘ ነገሮችን እየደረሰበት ሲሄድ እያወቀ ሲሄድ ምን ሀሳብ አመጡ? በዋስ እንዲፈታና እንዲገደል ይህንን ሀሳብ አምጥተው ነው እንግዲህ እሱ በዋስ እንዲወጣ ያደረገው ማለት ነው። በእነሱ ታዙ ማለት ነው። እንግዲህ በሱ አባባል እነሱ አዘው ነው ያለው። እንግዲህ ታዝዤ ነው፣ በዋስ እንዲፈታ አዘዙኝ። ከዛ በዋስ እንዲፈታ አደረኩኝ። አሁን መውጫ መግቢያውን እየተከታተሉት ነው፣ ሊገሉት ነው ብሎ እንግዲህ የተናገረው ማለት ነው። እንግዲህ ይህን ስራ እየሰሩ ያሉ ሊያና ጌታቸው የሚባል ግለሰብ እንደሆኑ ነው የተናገረው ማለት ነው። ሌሎችም እንግዲህ ከእነሱ ጀርባም ያሉ ሰዎች ሞልተዋል፣ አይጠፉም። እጃቸው ረጅም ነው። እነሱም ይላሉ እጃችን ረጅም ነው፣ ተደራይተን ነው የምንሰራው፣ ዛሬ ብንታሰር ነገ እንፈታለን። እድሜ ለገንዘባችን ነው የሚሉት። የሰውን ነፍስ እያጠፉ፣ የሰውን ሀብት ንብረት እየዘረፉ፣ ሰውን እያስለቀሱ፣ ሰውን ያህል ነገር እየገደሉ ሰው ደጃፍ ላይ እየጣሉ ሰው ቤት ውስጥ እየጣሉ ማለት ነው፣ እነዚህ ጨካኝና አረመኔዎች ማለት ነው። የምር እነዚህ ሰዎች ተይዘው ተገቢውን ቅጣት ሊወሰድባቸው ይገባል። ተገቢውን ቅጣት ማለት ነው። ያን አበበ የሚባለው ራሱ ተገይቶ ተይዞ ማለት ነው ተገቢውን ቅጣት መቀጣት አለበት፣ እሱ ለራሱ ማለት ነው። እሱም አብሮ ከነ ሊያ ጋር አብሮ የሚሰራ ሰው ነው። አቤል ቤት በዘበኝነት የገባው አውቆ ነው። አስበውበት አቅደውበት ነው እዛ ቤት የገቡት ሊያም አበበ፣ አቤልን ችግር ውስጥ ለመጣል አቤልን ለማሳሰር ያ ካልሆነ ደግሞ ለማስገደል ነው። እንግዲህ አስበው እየሰሩ ያሉት ማለት ነው። አቤል ደግሞ የፈጠረው አምላክ ይጠብቀዋል። የእናቱ ዱአ ይጠብቀዋል። እሱ ለእውነትና ለሀቅ ለሀገርና ለሕዝብ የሚሰራ ጀግና ነው። ፈጣሪም ከእውነተኛ ጎን ነው። እስከ ዛሬ የሚጠበቀው እሱ ነው። አሁንም የሚጠብቀው የፈጠረው አምላክ ነው። እንግዲህ የሰውዬው አሁን ነገም ከነጎዳም አሁን ለራሱ አንተ እኔን እዚህ ጋር እያወራኝ ምን እንደሚፈጠር የምታውቀው ነገር የለም ነው ያለው። እንግዲህ መቼም እነሱ አቤል ጋር መተው ይሄን ነገር አያደርጉም። አቤልን አይገሉትም። የሚያስገድሉትም በዛው በአቤል ውስጥ ባሉ ሰዎች ነው። መቼም ገንዘብ የማያደርገው ነገር የለም። አይምሯቸው በገንዘብ የተደፈነ ከሰው ልቅ ገንዘብን አብልጠው ገንዘብን አብልጠው የሚያዩ ሰዎች ለሰው እርህራሄም አዘኔታም ስለማይኖራቸው በገንዘብ ተገዝተው ሊገሉት ይችላሉ ማለት ነው። እዛው አብረውት ከሚሰሩት ውስጥ በገንዘብ ተገዝተው ማለት ነው። ወላሂ አሁን ላይ እከሌን አምነዋለሁ እከሌ ጥሩ ሰው ነው እከሌ ያስብልኛም ብሎ ማሰብ ቀረ። የምሬ ነው የምላችሁ። አሁን እንደ ድሮ አይደለም። አሁን ጊዜው በቃ እኔ እንጃ በቃ ሰው ከሰው ነፍስ ይልቅ ገንዘብ ነው በቃ አብልጦ የሚያው ማለት ነው። የሰው ነፍስ ምንም አይደለም እዚህ ጋ ቢጠፋ ሰውን ያህል ነገር እየገደሉ ከሰው በር ላይ ወስደው እየጣሉ ከሰው ቤት ውስጥ ወስደው እየጣሉ ሰውን ያህል ነገር ገለው የሰውን ሕይወት አጥፍተው ጨካኝና አረመኔዎች ማለት ነው። የምር እነዚህ ሰዎች ተይዘው ተገቢውን ቅጣት ማግኘት አለባቸው። ተገቢውን ቅጣት ማለት ነው። የአበበ የሚባለው ሰው ለራሱ የአስመሳይ ማለት ነው። አስመሳይ ነው። እውነት በጣም ነው የሚያናድደው ነገሩ ሁሉ ማለት ስራ ነገሩ ሁሉ ያናድዳል። በቃ ሲናገር ምናምን በቃ እያስመሰለ ይሆናል አይደለ? እንዳይታወቅበት እንዳይነቃበት የሆነ ከገጠር የመጣ ከክፍለ ሀገር፣ ከገጠር የመጣ ምንም የማያውቅ ይህ እኮ የዋህ ነው፣ ምን ያውቃልና ምናምን ተብሎ እንዲባል ማለት ነው። እንዲሁ ጋሽዬ፣ እንዲሁ አረቶውኝ፣ እንዲሁ ምናምን እያለ ማለት ነው ይሄ አስመሳይ፣ እሱ ለራሱ ማለት ነው። እውነት ከጌቱ ተይዞ ማለት ነው። ተገቢውን ቅጣት ነው መወሰድ ያለበት። እንዲ ጀምሩኒ አላቅን። ብቻ ግን በጣም ነው የሚያናድደው። አስቡት እስቲ፣ ይህ ጠበቃ ተብዩ ለራሱ እንግዲህ አቤል ምንም የሚያውቀው ነገር የለም። እውነትም ይህ ትክክለኛ ጠበቃ መስሎት ነበረ የሱን ጉዳይ እንዲያስጨርስለት የሰጠው ማለት ነው። እሱ ግን ከስር ከስር ፋይሎችን እያጠፋ ከስር ከስር ፋይሎቹን የሱን ፋይሎች እያጠፋ ምናምን እሱን እድሜ ልክ እስራት እንዲፈረድበት ነበር የታቀደው። ግን መረጃዎችን እየደረሰበት እያገኘ እያወቀ ሲሄድ ምን አደረጉ? ሀሳባቸውን ቀየሱና በቃ ይፈታ እና መውጫ መግቢያውን ተከታትለን ይገደል ብለው ተመካክረው እንዲፈታ አደረጉ ማለት ነው። አሁንም ጊዜና ሰዓት እየጠበቁ ነው እንጂ እሱን ለመግደል ተዘጋጅተዋል ማለት ነው። አስቡት እንግዲህ እና ውዶችዬ፣ ውድ ሀገሬ ልጆች፣ እውነት ሁላችሁም ከልባችሁ በዱአ በጸሎት አስቡት፣ እናስበው። ይህ ወንድማችን ለሀገር ለህዝብ ብሎ ነው መስዋዕት እየከፈለ ያለው። ይኸው ሁሉ ነገር እያየ ያለው ማለት ነው፣ እየደረሰበት ያለው ማለት ነው። እዛ ጋር እየተበደለ እየተጨቆነ ላለው ህዝቡ ነው። እንደዚህ ደከመ የሰለቸኝ ሳይል እንደዚህ እየለፋ እየደከመ እየሰራ እንደገና ደግሞ እሱን ባላደረገው ባልሰራው ነገር ወንጀለኛ አስደርገው እስር ቤት እድሜ ልክ እስራት እንዲፈረድበት ያ አልሆንላቸው ሲል መረጃዎችን እየተከታተለ እያወቀ እየደረሰበት ሲሄድ ምን አደረጉ? ለመግደል አሰቡ ማለት ነው። እና በጣም ያሳዝናል፣ በጣም ያሳዝናል።